ሰላም ሰላም፣ እንዴት አላችሁ? ውድ ዶች ቤተሰቦች፣ ዛሬም በአንድ ቪዲዮ መጥቻለሁ። ዶች ቲዩብ ላይ እንገኛለን። በዚሁ ቪዲዮችን የአፍላ ፍቅሯ ተወዳጇ ፍቅር አሊያም ደግሞ በገጸ ባህሪ ስሟ ቤዛ የለበሰችው አለባበስ ብዙ ሰዎችን አስቆጥቷል። እናንተም ትመለከቱታላችሁ፣ ያስቆጣል ወይ? ሀሳባችሁን ታጋሩኛላችሁ። ለቻኔ አዳዲስ ከሆናችሁ ቻኔን ሰብስክራይብ እያደረጋችሁ ይህንም ቪዲዮ ደግሞ ላይክና ሽር ብታደርጉ ለእኔ ትልቅ ስጦታ ነው። ይህንም ብያችሁ ወደ ቪዲዮ ሀሳብ ልሸጋገር። እንደምታውቁት አፍላፍቅር ባለፉት ሁለት ዓመታት በመጣበት መንገድ የተለያዩ ተዋንያኖችን ማውጣት ችሏል። ብዙ ሰዎች ጋርም አድሰዋል፣ ተወዳጅም መሆን ችሏል። እጅግ በጣም ጎበዝ ተዋናዎችን መያዙን እናውቃለን። ከነዚያም ተዋናዎች መካከል አንዷ ፍቅር ነች። አለም ደግሞ በገጸ ባህሪ ስሟ ቤዛ፣ እጅግ በጣም ተወዳጅ ገጸ ባህሪ ነው የምትጫወተው። እሷን በጣም ጎበዝ ተዋናዊት እንደሆነች ተመልክተናል። ያንን ከተመለከትም በኋላ እና እጅግ በጣም ተወዳጅ ከሆነችም በኋላ ብዙ ሰዎች እንግዲህ ፍቅራቸውን አድናቆታቸውና አክብሮታቸውን ሲገልጹላት እመለከታለሁ። በተለያዩ የማህበራዊ ሚዲያ ገጾቿ ሀሳባቸውን የሚገልጹ ሰዎችንም ተመልክቼ ነበር። ያንን ከተመለከትኩኝ በኋላ በትናንትናው እለት ከኢንስታግራም ገጿ ላይ አንድ ፎቶ ተመለከትኩኝ። ያንንም ፎቶ ደግሞ በኮሚኒቲ ፖስቴ ላይ አስቀምጬ ነበረ። ያስቀምጥኩትም ምስል የተመለከቱ ሰዎች የተለያዩ ሀሳቦች ሲሰጡ ነበር። ያ ፎቶ ደግሞ እነዚህ ፎቶዎች ናቸው። እነዚህም ፎቶዎች ማህበራዊ ሚዲያ ገጿ ላይ አስቀምጣ እንግዲህ እኔም ከዚያ ላይ ወስጄ አስቀምጬ ነበር። ይህንም ፎቶ የተመለከቱ ሰዎች እንግዲህ ብዙ ሀሳቦችን ሲያስቀምጡ ነበር ምናልባት አንዳንዶቹን ለማንበብ የማይመቹ ናቸው። ይሁንና ግን በጥቅሉ ብዙ ሰዎች ናቸው የተቆጡት። እኔ ማንበብ የማልፈልጋቸው ሀሳቦችም አሉ፣ ያልተገቡ ቃላቶች፣ እንዲሁም ደግሞ ስድቦችንም ተመልክቻለሁ። እነዛ ተገቢ ናቸው ብዬ አላስብም። ይሁንና ግን አንዳንድ ሀሳቦችን እስኪ ላንስ አላችሁ ወይም ላንብብላችሁ እና ወደ ኢንስታግራም ገጿም ሄደን ከዚህ ቀደም ምን አይነት ፎቶዎችን ትለቅ ነበር እሷስ የምትለቃቸው ፎቶዎች እንደሚያስቆጡ ነው ወይ? እናንተም ሀሳባችሁን የምትሰጡ ነው የሚሆነው። በመጨረሻ ምን የራሴን ሀሳብ የማጋራችሁ ነው የሚሆነው። በመጀመሪያ ለምሳሌ እንመልከት ለምሳሌ የመጀመሪያውን ቁጣ እንመልከት እና ደህና ሰው ሲበላሽ ቅራሪ የለውም አሉ፣ ልቦና ይስጥሽ የሚሉ ሰዎችን ተመልክቻለሁ። እንዳልኳችሁ አንዳንዶቹ ለማንበብም አይመቹም ወይም ጥሩ አይደሉም። ዛን እተዋለሁ ብቻ ግን የቁጣ መሆናቸውን ልነግራችሁ እፈልጋለሁ። ሌላውን ደግሞ ስንመለከት፣ ቤተሰብ እኔ ምን ግርም እንደሚለኝ ታውቃላችሁ? የሆነ ፊልም ጀምረው ጥሩ እየሄደ ከሆነ በሰዎች ዘንድ ተወዳጅ ከሆኑ በቃ ታዋቂ ሆኛለሁ ይሉና ሙሉ በሙሉ ይቀየራሉ። ካለባበስ ይጀምራል። አሁን ላይ እንደዚህ ካልሽ አንድ ሁለት ጥሩ ፊልም ብሰሪ ልብስ አትለብሽም? ልቦናሽ ይመለስ የሚሉ ሰዎችን ተመልክቻለሁ ሌላውን ደግሞ እንመልከት እንግዲህ ወደ ስርም ብዙ በነገራችን ላይ ኮሚቶች አሉ ግን ትንሽ ጠያፍ ቃላትም አሉባቸው ለዛ ነው የማልተው የእውነት አለባበስሽ አምርም የሚሉ ሰዎችን ተመልክቻለሁ እዚህ ጋርም ደግሞ በአማርኛም በእንግሊዝኛ የሚጻፉ ጽሁፎች አሉ እነዚያ ጽሁፎች ትንሽ ያልተገቡ ንግግሮች ስላሉባቸው ነው ብቻ ግን ቁጣ አለባቸው ሌላውን ደግሞ እንመልከት እንግዲህ ልብሱ ለስም ነው እንዲህ የተለበሰው የሚሉ ሰዎችን ተመልክቻለሁ ምክንያቱም ራቁትሽ ነሽ አይነት ነው ንግግሩ ያ ምናልባት ምን ትልሉታላችሁ? እናንተስ ይሄ ልክ ነው ወይ የሚለውን እናንተ ተወስኑታላችሁ። ብቻ ግን ሀሳቡን ላጋራ በመጨረሻ የራሴን ሀሳብ የምነግራችሁ ነው የሚሆነው። እንዲህ ነው የመከነ ትውልድ፣ እንዲህ ነው አሳዳጊ የበደለው የሚሉ ሰዎችንም ተመልክቻለሁ። ምናልባት አሳዳጊ የበደለው የሚያስብል ነው ወይ? እናንተ ደግሞ ንገሩኝ። ኮሜንት ሴክሽን ላይ የምታጋሩኝ ነው የሚሆነው። እንዳልኳችሁ እኔም በመጨረሻ ሀሳቢን የማጋራ ነው የሚሆነው። የኔ ውድሱ ወድሽ እያሉ ደግሞ ፍቅራቸውንም የሚገልጹ ሰዎችን ተመልክቻ አለው ሰዎች በዚህ ንግግራቸው ውስጥ ቁጣን እንግዲህ ሲያጋሩ ነበረ። አፍላዎች ባትበላሹ ጥሩ ነው። ባለባበሳችሁ ሴት ልጅ ሰውነቷን የጠለጠርሙ ሲመስል ከመግለጥ መሸፈን ይበልጥ ያስወድዳታል። አደብ ይኑረን የሚሉ ሰዎችን ተመልክቻ አለው። በነገራችን ላይ ቤዛ ከዚህ ቀደም እንዳልኳችሁ በሃይማኖታዊ ነገሯ ጠንካራ ነች፣ በዛም ትታማ አይደለችም። ይሁንና ግን ትናንት የለበሰችው አለባበስ ብዙ ሰዎችን አናደዋል፣ አለም ደግሞ አስቆጥቷል። ሌሎችም ተመሳሳይ ናቸው። በነገራችን ላይ ትንሽ ቃላቶቹ ጠያፍ ስለሆኑ ምናልባት መናገሩ አስፈላጊ አላም ደግሞ ማንበቡ አስፈላጊ ነው ብዬ ስላላሰብኩ ነው የምተወው። ኤንዌይስ እነዚህን ከተመለከትኩኝ በኋላ እና ሄጄ ደግሞ ኢንስታግራም ላይ ባይዞ እየተመለከትኩኝ ነበር፣ ማለት የዩቲዩብን ቁጣ ከተመለከትኩኝ በኋላ ኢንስታግራም ላይስ ሰዎች ያንን ፖስት ከተመለከቱ በኋላ ምን ብለው ይሆን ብዬ ስመለከት ነበረ። በነገራችን ላይ ፍጹም ተቃራኒ ነገር ነው የተመለከትኩት እና አንድም ሰው ወይንም አንድ ሰው ሁለት ሰው ይመስለኛል፣ አንድ ወይንም ሁለት ሰው ነው በዚያ ላይ እንግዲህ የተቆጣት አሊያም ደግሞ ያልተገባ አለባበስ ነው ብሎ ሊተቻት የሞከረው። ከዛ ውጪ ሁሉም ደግሞ ወደውላት ደግሞ አድንቀዋታል። ካደነቋትም ሰዎች መካከል በነገራችን ላይ አሁን አሁን ከተጨመሩት አዳዲስ ካራክተሮች መካከል አንዷ የሆነችው ቤቲ ቤቲን የምትጫወተው ማለት ይህ ነው ቀሽት ብላታለች። እንደምትመለከቱት በጣም ብዙ ሰዎች ናቸው ያደነቁት። ኦልሞስት ሁሉም ሰው በሚባል ደረጃ ወዶላታል አለም፣ ደግሞ በጣም ነው ያደነቁላት፣ እንደምትቆንጆ እንደሆነች እንደሚያምርባት እንዲሁም ደግሞ ስምንት ቁጥር ነሽም ያሉ ሰዎችን ተመልክቻለሁ። ምናልባት አንድ ሰው ከላይ ላይ ያስቀመጠው መፖሰት የሌለበት ፖስት ነው ቤዚቲ ብለው እንግዲህ ከፍቅር ጋር ይህንን ፖስት መፖሰት አልነበረብሽም ብለው እንግዲህ መፖሰት የሌለበት ፖስት ነው ብሎ ሀሳብ ያጋራት እሱ ብቻ ነው። ከዛ ውጪ ብዙ ሰዎች ናቸው ኮሚቴ የጻፉት፣ ብዙ ሰዎች ናቸው ያስቀመጡት። ሌሎቹም ደግሞ እንደዛው ሀሳባቸውን ገልጸዋል። እንዳልኳቸው ደግሞ ቤቲ ቀሽት ብላ እንግዲህ ያላትን ፍቅር እንዲሁም ደግሞ እንዳማረባትም ነግራታለች። የቤዛን ፖስቶች እየተመለከትኩኝ ነበረ። የእሷን ፕሮፋይሎች ቼክ ላደርግ ብዬ ሄጅ ነበር ከዚሁ ላይ ማለት ነው እሷም የእሷ አለባበሶች ኦልሞስት አጫጭር ልብሶችን መልበስ የሚያስደስታት አይነት ነች። ምናልባት ፋሽን ነው፣ ብዙ ሰዎች ደግሞ ሊወዱት ይችላሉ። እንዲሁም ደግሞ የሚከተሉት የራሳቸው ላይፍ ስታይል አላቸው ብዬ አምናለሁ። ያንን ደግሞ ማክበር ተገቢ ነው ብዬ አስባለሁ። ይሁንና ግን ቤዛ ዩቲዩብ ላይ የተመለከቱ ሰዎች የሰጡት ሀሳብ እና ኢንስታግራም ላይ ያሉ ኦዲንስ ደግሞ የሰጡ ሀሳብ ፍጹም የተለያየ ነው በጣም ነው የገረመኝ በነገራችን ላይ እንዴት በዚህ ልክ ሰው ሊለያይ ይችላል ማለት ዩቲዩብ ላይ ሁሉም ሰው ኦልሞስት ሁሉም ሰው ነው የተቆጣው አሊያም ደግሞ ያልተገባ ነው ብለው የጻፈው ኢንስታግራም ላይ ስመጣ ደግሞ ኦልሞስት ሁሉም በሚባል ደረጃ ከአንድ ሰው ውጭ ማለት ነው ሁሉም አድንቋታል ሁሉም ደግሞ ወዶላታል እና እነዚህ ፍጹም የተለያዩ ፍጹም ተቃራኒ የሆኑ ነገሮች ናቸው ይህንን ስመለከት ምናልባት እንዴት ነው ዩቲዩብ ላይ ያለው ሰው ይህንን ሊል የቻለው? ወደ ኢንስታግራም ላይ ስመጣ እንዴት ነው ሊል የቻለው? በነገራችን ላይ ኢንስታግራም ላይ አብዛኛው ሰዎች ምናልባት ቤዛ ብቻ ሳይሆን አብዛኛው ሰዎች ምናልባት የሚረብሹ ናቸው ሊባሉ የሚችሉ ፖስቶችን ይለቃሉ። የኛ አርቲስቶቻችን በዚህ አይታሙም። ለምሳሌ እኔ ብሩክ ታይት ሲመልስ ነው የምትባለው ያቺ ፓንት ለብሳ ምና የምትወጣው ፓንት ነው የምለው በነገራችን ላይ የእሷን አለባበሶች በፍጹም የማይመቹኝ እሷንም እኔ ላደንቅ እችላለሁ፣ ስራዎቿን ልወድላት እችላለሁ፣ ግን እሷ በፍጹም ምሳሌ መሆን ማትችል አይነት ሰው እንደሆነች መመልከት ያለው እንዳላችሁት አርቲስቶቻችን ጋር ያለው ችግር በደንብ አድርጎ የሚታይ ነው። አንዳችሁ አንድ ሁለት ስራ ከሰሩ በኋላ እውነት ነው በቃ ራቁታችንን ካልሄድን ነው የሚሉት። መሰልጠን ነው የሚመስላቸው፣ መሸፈን ምን ያህል እንደሚያስከብር አውቁትም። ይህንን ስል በነገራችን ላይ በጂም ላይ እየጨፈጨፍኩኝ አይደለም። የሚከበሩ ስብና ያላቸውንም አርቲስቶች እናውቃለን። ይሁንና ግን አብዛኞቹ አንድ ሁለት ፊልም ሰርተው ህዝብ ጋር ከደረሱ ታወቅን ካሉ ራቁታችንን ካልመጣን ነው የሚሉት። ይሁንና ግን ወደ ቤዛ ሀሳብ እንመለስ እና ሀሳቡንም ላለማስፋት ወደ ቤዛ ሀሳብ ስንመለስ እ ትላንትና የተመለከትኩት የቤዛ አለባበስ ይረብሻል። እኔ በግሌ የሚረብሽ ነው ብዬ አላምነው እውነት ለመናገር ምክንያቱም የስፖርት ትጥቅ ነው። የስፖርት ትጥቅ ደግሞ በዛ መንገድ ሊሆን ይችላል። እኔ የገጠር ልጅ ነኝ ብዙ ላልረዳ ችላለው። ይሁንና ግን የለበሰችው አለባበስ ብዙ ሰዎች ጂም ላይ የሚጠቀሙት አይነት አለባበስ ነው። ጂም ውስጥ ብዙ ሰዎችን እንመለከታለን፣ ከእንዲት አለባበስ ጋር በተመሳሳይ ፊዮሪም እንዲት ልብስ ለብሳ ከጂም ደግሞ ቪዲዮ ስትለቅ ተመልክቻለሁ። ምናልባት የገላዋን ቅርጽ ስላሳየ ነው፣ ለምን ሰዎች እንደተቆጡ አልገባኝም። በደንብ ልጥፍጥፍ ያለ ልብስ ነው፣ የገላዋን ቅርጽም ያሳያል። ይሁንና ግን በዛ ልክ የሚረብሽ ነው ብዬ አላስብም። ምክንያቱም ይህንን ካልን በጣም ብዙ የሚገላለጡ ሰዎችን ተመልክቻለሁ። የሴትነት ገላቸው የሴትነት መለያቸው አካላቸው እንኳን እስከነ ቅርጹ ውጭ ላይ ሆኖ እስኪታይ ድረስ ብዙ ሰዎች እንዲያየት አለባበሶችን ለብሰው እመለከታለሁ በጣም የሚረብሹን ለባበሱሽን ተመልክተናል። ግን በዚህ ሁሉ ንግግር ውስጥ ምን ታውቃላችሁ? ብዙ ሰዎች ቤዛን ያከብሯታል፣ ብዙ ሰዎች ፍቅርን ያከብሯታል ብዬ ነው የወሰድኩት። ምክንያቱም በነገራችን ላይ ያላከበራችሁት ሰው ምንም ቢሆን እንኳ ምንም ሀሳብ አትሰጡትም። የምትወዱት የምታከብሩት ሰው ነው እናንተ ከጠበቃችሁት ወጣ ያለ ነገር ሲያደርግ ከተመለከታችሁ የምትቆጡት እና እኔ ያንን የተመለከትኩት እንጂ ሰዎች ቤዛን ጠልተዋት አይደለም። ስለሚያከብሯት ስለሚወዷት ነው። ሰዎች ለእሷ ያላቸውን አክብሮት ነው የተመለከትኩት እና ምናልባት ይህ ልብስ በዚህ ልክ የሚያስነግር አይደለም። በዚህ ልክ የሚያስቆጣ አይደለም። ምክንያቱም ብዙ ብዙ የተበለሻሹ ነገሮችን አሁን ላይ የተመለከትን ነው። እሷ የለበሰች የትናንትና አለባበስ በዚህ ልክ የሚያናግር ነው ብዬ በግል እኔ አላምንም እና በዚህ ልክ ከምንልግድ በፍቅር ብንገልጽ እኔ አሁን ኢንስታግራም ላይ የተመለከትኩትን ሀሳብ የወደድኩት ለዚህ ነው። መፖሰት የሌለበት ፖስት ነው ቤዚቲ ብለው በፍቅር ነው የገለጸው። በደንብ አድርጎ እሷም ሳይከፋት አሊያም ደግሞ ያልተገባ ነገር ሳይነግራት ግን በፍቅር ማድረግ የሌለብሽ ነገር ነበረ፣ ይህንን ባትፖስቺ ደግሞ ጥሩ ነበረ ብለው ነው እንግዲህ ሀሳቡን ያጋራው። በዚህ ልክ ደግሞ በቅንነት ብናደርገው የተሻለ ነው የሚሆነው። ምክንያቱም ልጆች ናቸው። እኛ የምንሰጣቸው ሀሳቦች ሊጎዳቸው ይችላሉ። ምናልባትም ደግሞ በስነልቦና ጫና ሊያሳድርባቸው ይችላል እና ገና ጀማሪዎች ናቸው። የእናንተን ድጋፍ ነው የሚፈልጉት። ሀሳብ ብትሰጧቸው፣ ብታርሟቸው ነው ልክ የሚሆነው። ለማንኛውም የቤዛ አለባበስ በዚህ ልክ የሚያስቆጣ ነው ወይ? እኔስ ምናልባት እንደው ስቼ የሆነ ስናገር ምናልባት ከእናንተ ከጠበቃችሁ ደግሞ ወጣ ያለ ነገር ከተመለከታችሁ ኮሜንት ሴክሽን ላይ ንገሩኝ። ለማንኛውም እኔ ቤዛ አለባበስ የትናንትናው ነው ማለት ነው፣ በዚህ ልክ የሚረብሽ ነው ብዬ አላምንም። ያንን ደግሞ ተመልክታችሁ ልክ አይደለህም በፍጹም እንዲህ አይነት አለባበሶች አደባባይ ላይ መውጣት የለበትም የምትሉ ሰዎች ከምትሳደቡ፣ በነገራችን ላይ ክፉ ነገር ከምትናገሯት በቅንነት በጣም በጨዋ ቃል በደንብ አድርጋችሁ ብታስቀምጡ በእርግጠኝነት በነገራችን ላይ ፖስቶችን ይመለከታሉ ኮሜንቶችን ይመለከታሉ፣ በደንብ ነው የሚመለከቱት። ምክንያቱም ከላይብስ ርብጭቶቻቸው ንግግር ላይ ተመልክቻለሁ ኮሜንት እንደሚያነቡ በደንብ አድርጎ ስለነሱ የተነገሩ ነገሮችን እንደሚመለከቱ በደንብ አድርግ ያውቃለሁ። እና ያንን ኮሜንት ስትጽፉ በትህትና ቢሆን በጨዋ ቃል ቢሆን ምክንያቱም እናንተ የምትጠቀሟቸው ቃላትም ስለ እናንተ ስለሚናገሩ ማለት ነው። እና እሷን ለመተቸት የምትጠቀሟቸው ያልተገቡ ቃላት ስለ እናንተም ስብዕና ነው የሚናገሩት። እና በዚያ መንገድ ብታደርጉት ጥሩ ነው ለማለት ነው። አብራችሁ ስለዘለቃችሁ እጅግ በጣም አመሰግናለሁ። ከዚህም በኋላ በተመሳሳይ የተለያዩ ርዕሶችን ይዘን መጥተን በዚህ ቻናል እናወራለን። ቻናሌን ሰብስክራይብ እያደረጋችሁ ይህንም ቪዲዮ ደግሞ ላይክ በማድረግ ቤተሰብ እየሆናችሁ አብራችሁ ይዘለቁ። በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ወዳችኋለሁ። ባይ ባይ።